እንኳን ደስ ያለሽ ከብዙ አመታት ልፋት በኋላ አልበምሽን ይዘሽ መጣሽ። 8 አመት እንዴት ነበረ? የ8 አመት ቆይታው እንዴት ነበረ? ወይ በጣም ቅድም እንደተናገርኩት አድካሚ ነበረ። ያው እንዴት ነው ይሄ ነገር በቃ አይሆንም ማለት ነው እያልሽ እስከምትይ ድረስ? አዎ፣ ተስፋ የሚያስቆረጥ ያህል ቀላል ያልነበረ ነበር። ነበር። አዎ በቃ ብቻሽን ሆነሽ ሌላ ስራ እየሰራሽ ሌላ ህይወት እየኖር የሚታሰብ አይደለም። በጣም ከባድ እንደሆነ ይገባኛል። መጀመሪያ እንዲያውም እንደመጣው ይሄን ያህል እንደሚከብድ አልገመትኩም ነበር። ሙያውስ ስትኖሪ ከሁሉም ጋር ስትተዋወቂ ቀላል ነው የሚመስልሽ፣ ግን ቀላል አይደለም። አዎ ከባድ እንደሚሆን አስበሻል ወይ? በጣም ምክንያቱም ቅድምም ስትገልጪ ነበር። አንዳንዴ ድምፅ መላላክ ነበር አንቺ ከዛ ትልክ ያለሽ ከዛ እዚህ ይሰራል ምናምን። እሱ ራሱ ትንሽ ከባድ ሀሰል ይመስለኛል። አዎ ምክንያቱም አሁን እዛ ያሉት አቀናባሪዎችም ለምሳሌ አብይም ሆነ ሄኖክ ወይም እዛ የሚሰሩት ከኔ ጋር የሚሰሩት ሰዎች አላቸው ወይ ጊዜ እነሱም፣ የራሳቸው ስለዚህ እሱ የሚመቸውን ቀን ጠብቄ እኔ የሚመቸኝ ቀን ተመቻችቶ ስለሆነ በጣም ጊዜ ይወስዳል። እዛ ነው በጣም ጊዜ ይወስዳል። አይ ነው እንዲሁም ነው። አሳክተሻል እንኳን ደስ አሁን ተሳክ እግዚአብሔር ይመስገን። ይሄ ማውራት ላይ እንዴት ነሻና? የሙዚቃ ሰዎች አሁን ብዙ ጊዜ ሀሳባቸውን በሙዚቃ ይቀል ይገልጻሉ። ብዙ መናገር የማይቀላቸው ሰዎችም አሉ። እንዴት ነሻን? እንዴው፣ ም ጎበዝ ነኝ ግን እንደ ጉዳዩ አለ አይደል? አሁን እንደ እንደምንወያይበት ጉዳይ አዎ፣ ረጅም ሰዓት ከማውራት ለምሳሌ ማ ከሆነ ስለ ሙዚቃ ከሆነ በደንብ ብዙ ማውራት ይችላል ነው፣ ስለ ስራውም ስለ ወሬ ችግር። ናይስ፣ በጣም አሪፍ ነው። እንግዲህ አልበምሽ ላይ ከዛም በፊት ስለ ከእናትሽ ጋር ሙዚቃ ሰርተሻል። እናትሽ በጣም ጎበዝ ድምጻዊት ናት ያልሽ ነበር ብዙ ጊዜ። በሙዚቃ ህይወት በአርት ህይወት ያልተለመደ ነው። ምንም እንኳን ቤተሰቦች በዛ ህይወት ውስጥ ቢያልኩም ልጆቻቸው ደግሞ በዛ መንገድ ደግሞ እንዲሄዱ ፈቃደኛ የሆኑ ብዙ አያጋጥምንም። ባትገቡ ይሻላል፣ ሌላ አካዳሚክ የሆነ ነገር ላይ ይላሉ። እና እናትሽ በጣም ፈቃደኛ ሆኖ ለዚህ ሙዚቃ መሳካት ትልቅ አስተዋጽኦ እንዳላቸው አንቺም ደግሞ ሙዚቃውን ለእሳቸው እንደማበርከትም ነው። ዋጋ ከረሱም ስንነሳ እና እንዴት ነበር ከእናትሽ ጋር የነበረው? ጆኒ እንዳልኩሽ መጀመሪያ ላይ እንዳልሰራ የምትፈልገው ኦልሬዲ ክብደቷ ገብቷታል። ዝም ብላ መጀመሪያ ሰ ክብደቱ ስለገባት ይ ማትረፍ ፈልጋ ነበር ግን አላቆምኩም። ከዛ በኋላ ግን ከጀመርኩ በኋላ ካመንኩበት አይ መተው አልችልም። ካልቋል በቃ እዩ ነው ማለት የጀመረች እና ያየሁት መጣ። በጣም ብዙ እናቴ ብቻ አይደለች። በጣም ብዙ ጎበዝ ድምፃያኖች በተለያየ ምክንያት ነገሮቻቸው ሳይሳኩ ያለፉም በህይወት ያሉ አሉ እና ልክ እዚህ ጋር ሲደርስ የሁሉንም ስሜት ነው የሚነካው። ማለት በቃ በጣም የሚችሉ ሰዎች እየሰሩ አይደለም፣ እውነት ለመናገር በተለያዩ ምክንያቶች እና ልክ አንዷ አናቴ ስለሆነች ከዛ ውስጥ ያ ሁሉ ችሎታ ለምን አልኩሽ። ወጣት ሆና ናይት ክለብ ስትሄድ የምታደርጋቸው ጫማዎች ወይም የምዘፍናቸው ዘፈኖች በሙሉ አሉ። አብሮ ከሆነ ጊዜ በኋላ የለችበት አየሽ። ያን ናይትች ስታር የሆነ ሰዓት ሊቆም የሚችል ነገር ነው ይሄ ነገር ቀጣይ ነገር የለውም። ወይም ምን አይነት ትግል ነው የሚፈልገው ብለሽ ሳስበያለሽ ትንሽ እንዲሁም የእኔን ያከብደዋል እሷ አለመሰካት ወይም ማቆም ማለት ነው። አሁን አንደኛ መጀመሪያ እንዲሁም እናቴን ነው እንኳን ደስ አለሽ ማለት ያለብኝ። በጣም ደስ ይላል። እንግዲህ አብረውሽ ከተሳተፉ ሙዚቀኞች መካከል በርካታ ጎበዝ የምንላቸው የምናደንቃቸው ሙዚቀኞች ተሳትፎበታል፣ ግን ይበልጥ ደግሞ የታምራት ደስታን ስም መስማታችን ብዙቻችን ትንሽ አሰር ይሆናል ነገር ነው። እስቲ ስለሱ ትንሽ ነገር ታሜ ከፍታም ነፍሱን ይማረው። በጣም ምርጥ ድምጻዊ፣ ጎበዝ ዜማ እናገጥ እንደራሲም ነው። በዛ ላይ በጣም መልካም ልብ ያለው ልጅ ቆይተናል። ጊዜው ያው ታሜም ቆይተው የለ አንድ ስራ ሳይሆን አንድ ሁለት ስራ ነው የሰራነው ከታሜ ጋ። ልክ በወቅቱ እንትና ነው አብዮት መጀመሪያ ደወለለ ታወራንና የሰራልን ተስቆንጆ ስራ ነበረ፣ ግን አላ ተቀርጸ ነው ድምፅ አላወጣንም። አሁን ልክ አለበሙን ስንሰራ ከመሰለ ጋ ምድዋ ወላለ ገጣሚ እና መሴ እንትን አለኝ ዘፈን ግን አልበሙ ላይ እኮ መኖር ነበረ። ኦፍ ኮርስ በቃ መኖር አለበት። ታሜ ይሄኛው ይኖራልና መሴ መጣና ድሮ ታሜ መጀመሪያ ጊዜ የተቀረጸበት ስቱዲዮ ነው የሰራ ነው ራሱ፣ ያ ሚሞሪው እንዳይጠፋ እና ምንም የተስተካከለ ዜማም ግጥምም ያው መሰለ ራሱ ስለሆነ እንዳለ ነው እንዳለ ነው ስራ ዲናይዬ ስለ ግሌ ህይወትሽ፣ ትዳር፣ ልጆች? ብዙ ሚዲያ ላይ እንደተናገርኩት ነው የአንድ ልጅ እናት ነኝ። ከልጅ አባት ጋር አብረን አይደለንም ቆይተናል። አብረን ካልሆን ግን እንደ ቤተሰብ ነን። በጣም ጥሩ ወንድም፣ ጥሩ የልጅ አባት ጓደኛዬ ነው አሁን። ስለዚህ ልጅሽ ምናልባት በሙዚቃው ነው ሙዚቃው ልጅሽ ሊገልጽልኝ ይችላል ይችላል የሚል ሙዚቃ ይኖር ይሆናል። አልበሙስ ነው ወይስ ለብቻ ይሰራል? ወደፊት ሜቢ ወደፊት መጀመሪያ ያለፉትን የእናቶችን እኔን እዚህ ጋር ያደረሰኝን ፍቅር የገነባኝን ልጄ ከዚህ በፊትም አንዳንድ ክሊፕ ላይም ተሳትፎ አውቃል። ግን ወደፊት ሲያድግ እንግዲህ አይቀርም። ለእሱ ዋጋ እየከፈልኩ እኔ ዋጋ የከፈሉት ማመስገን ስላለብኝ እነሱን አስቀድሜ ነው። በጣም አሪፍ። በኋላ እንግዲህ ኮንሰርታችን ታዘጋጃለች ብለን አስባለን አደለ? ትንሽ ጊዜ ያለኝ እንግዲህ ትንሽ ጊዜ ነው የሚኖረኝ ልክ ቀኑን ስንወስን እናሳውቃለን ቀን ላይ እርግጠኛ መሆን አልተቻለም። ዛሬም እዚህ ፕሮግራም እያዛለን አዎ፣ በዚህ ቀን የሚለውን ለመወሰን አልቻለም፣ ግን በቅርቡ ይኖረኛል። ምናት እድሉን ለማግኘት ከሙዚቀኞች ጋር ኮላ ለማድረግ እውነት ለመናገር አለ አንድ ምናምን ስራ ከተለያዩ ሰዎች ጋር አሁን በቅርብ የሚወጣልኝ ሰው ጋር አጋጣሚ አልበም ላይ አልተካተተም ለማካተት አልቻለም። ስለዚህ ካልበሙ በኋላ የሚለቀቁ ሙዚቃዎች ኮላ ቢያርግ ሽንቋቸው ሙዚቃዎች ይወጣሉ ማለት ነው። በጣም የምትወጂው የምታደንቂው ድምፃዊ ይ በጣም ብዙ እገሌዎች አሉ። እኔም አላደንቀው ድምፃ ሁሉንም እውነት አደንቃል። ድምፅሽስ ቀረብ የሚለው እንደ ወደ ከመስማት አንዳንዴ ከመስማት ብዛት የሆነ የሚወሰድ ነገር አለ አደለም? ምናልባት እንደዛ አይነት በማስመሰል ላይ ሁሉንም ያው ብዙ ጊዜ ልምድ ስላረኩኝ የሚያምርብኝም ብቻ የሁሉም ድምፅ አይ ስለቻልሽው አይዘፈኑም፣ ከውስጥ የማይዘፈኑ አለ። ስለዚህ እዛ በጣም አሪፍ እንግዲህ። አሁን በጣም በርካታ ድምፃውያን አሁን አሁን ስራቸውን በግል የዩትዩብ ቻናላቸው ላይ እያጋሩ ነው ያሉት። አንቺም ደግሞ በራስሽ ግል የዩትዩብ ቻናል መተሻል ና ምንድን ነው የምጠብቂው? እይታው ናይስ፣ ከህዝብ ምላሽ ትጠብቂያለሽ? ስራሽን ስለምታቀናኒ ስራሽን ታደርጊዋለሽ አደለ? እራስሽ ወጥቶ ምን አይነት ተጽዕኖ ሊፈጥር እንደሚችል ቲንክ ምን አሁን አሁን ምን ሊፈጥር ይችላል የሚለውን ነገር ከሌሎች አንጻር ሳየው እርግጠኝነት የለንም። ስራ ላይ ግን እኔ ለራሴ አምኜበት የሰራሁት ስራ በጣም እንኳን ሰራሁት የምለው አይነት ጥሩ ጥሩ ስራዎች ሰብስበናል። አንድ ሙዚቃ